ምዕራፍ አርባ ሦስት የዮሴፍ ወንድሞች ከብንያም ጋር ወደ ግብፅ እንደሄዱ። ከዚህም በኋላ ራብ በሀገር ላይ ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደ ገና ሂዱ፣ ጥቂት እህል ሸምታችሁ አምጡልኝ አላቸው። ይሁዳም እንዲህ አለው፦ የሀገሩ ጌታ ያ ሰው ወንድማችሁ ከእናንተ ጋር ካልመጣ ፊቴን አታዩም ብሎ በምስክር ፊት አዳኝቶብናል። ወንድማችንን ከእኛ ጋር ብትልከው እንወርዳለን እህልም እንሸምትልሃለን። ወንድማችንን ከእኛ ጋር ባትልከው ግን አንሄድም። ያ ሰው ታናሽ ወንድማችሁን ከእናንተ ጋር ካላመጣችሁ ፊቴን አታዩም ብሎናልና። እስራኤልም አላቸው፣ በእኔ ላይ ያደረጋችኋት ይቺ ክፋት ምንድናት? በዚያውስ ላይ ሌላ ወንድም አለን ብላችሁ ለምን ተናገራችሁት? እነርሱም አሉ፣ ያ ሰው ስለኛና ስለ ትውልዳችን ፈጽሞ ጠየቀን። እንዲህም አለን፣ ሽማግሌው አባታችሁ ገና በሕይወት ነው ወይንስ ወንድምስ አላችሁን? እኛም እንደዚሁ እንደጠየቀን መለስንለት። በእውኑ ወንድማችሁን አምጡ እንዲለን አናውቅም ነበር። ይሁዳም አባቱን እስራኤልን አለው እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ላከው፣ እኛም ተነስተን እንሄዳለን እኔ እዋሰዋለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልሁ ልውን ባን ዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። አባታቸው እስራኤልም እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፤ ከምድሩ ፍሬ በያህ ፍሬ ባአይበታችሁ ይዛችሁ ሂዱ ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ዕጣን፣ ቴምር፣ ለውዝ ውሰዱ! ብሩን ባጠፌታ አድርጋችሁ በእጃችሁ ውሰዱ! በአይበታችሁም አፍ የተመለሰውን ብር መልሳችሁ ውሰዱ! ምናልባት ባለማወቅ ይሆናልና ወንድማችሁንም ከእናንተ ጋር ውሰዱ። ተነሥታችሁም ወደዚያ ሰው ውረዱ። አምላኬም በዚያ ሰው ፊት ሞገስን ይስጣችሁ፣ ያን ወንድማችሁንና ብንያምንም ይመልስላችሁ። እኔም ልጆችን እንዳጣሁ አጣሁ። ሰዎቹም በእጃ ቸው ያችን እጅ መንሻና ብራቸውን በእጥፍ ብንያምን ከእነርሱ ጋር ወሰዱ። ተነስተውም ወደ ግብጽ ወረዱ፣ በዮሴፍም ፊት ቆሙ፣ ሰገዱለትም። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው። እነዚያን ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም እነዚያ ሰዎች በእኩለ ቀን ለእኔ ከእኔ ጋር ይበላሉና። ያም ሰው ዮሴፍ እንዳለ አደረገ፣ ሰዎችም ወደ ዮሴፍ ቤት አስገባቸው። እነዚያም ሰዎች ወደ ዮሴፍ ቤት እንደገቡ ባዩ ጊዜ እንዲህ አሉ፣ በአይበታችን ቀድሞ ስለተመለሰው ብር ሊተነኩሉብን ሊወድቁብንም እኛንም በባርነት ሊገዙን አህያዎቻችንም ሊወስዱ ወደዚህ አስገቡን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩ፣ እንዲህም አሉ፦ ጌታ ሆይ እንማልድሃለን፣ ቀድሞ እህልንን ልንሸምት ወርደን ነበር። እንዲህም ሆነ፣ ወደምናድርበትም ስፍራ በደረስን ጊዜ አይበታችንን ከፈትን፣ እነሆም የእያንዳንዱ ሰው ብር በየአይበቱ አፍ ነበር። አሁንም ብራችንን በእጃችን እንደሚዛኑ መለስ ነው። እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በአይበታችን ማን እንደጨመረው አናውቅም። እርሱም አላቸው ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁ የአባቶቻችሁ አምላክ በአይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁን ስም መዝኜ ተቀብያለሁ። ስምዖንንም ወደ እነርሱ አወጣላቸው። እግራቸውንም ሊታጠቡ ውሃን አመጣላቸው። ለአህዮቻቸውም ገፈራ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ ምሳ እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም በግንባራቸው ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው። እንዲህም አላቸው፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወትስ አለን? እነርሱም አሉት፣ ባሪያ ሽማግሌው አባታችን ደህና ነው፣ ገና በሕይወት አለ። ዮሴፍም አለ፣ ሰውየው እግዚአብሔር የባረከው ነው። የራሳቸውንም ዝቅ አድርገው ሰገዱለት። ዮሴፍም አይኑን አንስቶ የእ እናቱን ልጅ ወንድሙ ቢንያምን አየው። እርሱም አለ ወደ አንተ እናመጣለን ብላችሁ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እነርሱም አዎን አሉት። እንዲህም አለው ልጄ ሆይ እግዚአብሔር ይቅር ይበልህ። ዮሴፍም ታወከ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኙም ገብቶ በዚያ ውስጥ አለቀሰ። ፊቱንም ታጥቦ ተጽናንቶ ወጣ። እንጀራ አቅርቡልን አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው ከእርሱ ጋር ለሚበሉት ለግብጽ ሰዎችም ለብቻቸው የግብጽ ሰዎች ከብራውያን ጋር መብላት አይችሉምና፣ ይህ ለግብጽ ሰዎች እንደ መርከስ ነውና በፊቱም በኩሩ እንደ ታላቅነቱ ታናሹም እንደ ታናሽ ታናሽነቱ ተቀመጡ። እነርሱም እርስ በርሳቸው በመደነቅ ተያዩ። በፊቱም ካለው መብል ፋንታቸውን አቀረበላቸው። የብንያምም ፈንታ ከሁሉ አምስት እጅ የሚበልጥ ነበር። እነርሱም በሉ ጠጡም፣ ከእርሱም ጋር ደስ አላቸው።